አሰላሙ አሌይኩም ራህመቱላሂ ወበረካቱ። ውድና የተከበራችሁ መላው አለም የምትገኙ የፋሲካቲው ቤተሰቦች ሰላም፣ እንዴት ናችሁ? ፈያላችሁበት ቦታ ሰላም፣ ጤና፣ ደስታ፣ ፍቅር አብዝቼ ለእናንተ ተመኝቻለሁ። ውድ ጓደኞቼ ረመዳን እንዴት ይዟችኋል? እንግዲህ ረመዳን በማለቅ ላይ ነው ያለ፣ ነው የኢድ መዳረሻ አካባቢ ነው። በሰላም ያድርሰን። እንዴት ይዟችኋል? እንዴት ናችሁ? እኔ ጋር ሁሉ ነገር ሰላም ነው፣ አልሐምዱሊላ እንደ ዘንድሮ ደስ ብሎኝ ይሁነ በቀን ነጻነት ጾም ያላቅም ሀገር ከገባው ማለት ነውና፣ አልሐምዱሊላ የራሴ የመሰለ ነገር የለም። እኔም ልጆቼ ደስ ብሎን ነው፣ እየቦረቀኝ ያለ ነው፣ ረመዳንም እያሳለፈኝ ያለ ነውና ዛሬ በጣም የብዙዎቻችሁ ጥያቄ ለአንዴና ለመጨረሻ ጊዜ ልመልስ መጥቻለሁኝ። ከዚህ በኋላ በዚህ ጉዳይ ቪዲዮ አልሰራም። አሁንም በጣም እያስቸገራችሁ ስለሆነ፣ እየደወላችሁ እየጠየቃችሁ ስለሆነ፣ በጣም ብዙ ልጆችም በኮሜንትም እየጻፋችሁ ስለሆነ ነው ልናገር የመጣውት። ቪዲዮውን ላይክ እያረጋችሁ አበረታቱኝ። ከዚህ በኋላ በራሴ አይዲያ ነው የምመጣው። እንግዲህ ድራማ፣ ፕራንክ የሆነ ነገር ስለሆነ ነገር የሚሰሩት ብቻ ሳይሆን እኛንም እያበረታታችሁን ማለት ነው። ልጅ አሳዳጊም እያበረታታችሁ ላጤ ብቻ ሳይሆን ልጅ አሳዳጊም የልጅ እናትም እያበረታታችሁ መሆን አለበት ማለት ነው። እየተሳሰብን እሺ፣ እየተሳሰብን እንግዲህ ጓደኞቼ፣ ቪዲዮን ላይክ እያደረጋችሁ ጀምሮት ዛሬ የብዙዎቻችሁ ጥያቄ የሆነው ምንድን ነው መሰላችሁ? እንግዲህ ወደ ሶስት ወር አይሆንም፣ ማለት ወደ ሶስት ወር ይሆናል፣ እኔና ናስር ተለያይተናል ብዬ ቪዲዮ ሰርች ነበርና ከዛ ጊዜ ጀምራችሁ ያላመናችሁ ሰዎች አላችሁ። በነገራችን ላይ የቡታጀራ ዩቲዩበሮች ድራማ ይሰራሉና ይዋሻሉና፣ ሁሉም ሁሉም ይዋሻል ሁሉም ድራማ ይሰራል ማለት አይደለም። ስለዚህ እኔ እንዳላመናችሁ አውቃለሁ። ካመናችሁ አመናችሁ፣ ካላመናችሁ የራሳችሁ ጉዳይ ነው። እኔ ግን ማሳወቅ ያለብኝን ነው ያሳወቅኩትና አንዳንድ ሰዎች ደግሞ ግዴታ በቃ ግዴታ እሱን ለምኜ መታረቅ እንዳለብኝ አይነት ነገር ኮመንት የምትጽፉ ሰዎች አላቸው። ኖ ኔቨር፣ በጣም ተሳስታችኋል። እንዳዛ የምታስቡ ነገር ከሆነ እንዴ እኔ ምን ልበላችሁ? በቃውን ነገር ልታናገሩኝ ነውና እንደዛ ማሰብ የለባችሁም። እኔ እችላለሁ፣ እኔ እሰራለሁ፣ እኔ ጎበዝ ነኝ፣ እኔ ጠንካራ ሴት ነኝ ብላችሁ ነው በራሳችሁ እራሳችሁን በራሳችሁ መቆም መልመድ አለባችሁ። ምናልባት ለእኔ ለኔ እንደዛ የምትሉኝ ሰዎች እናንተ በራሳችሁ መቆም ማትችሉ ሰዎች ወይም ደግሞ በራሳችሁ መቆም ልትቆሙ ማይመስላችሁ ሰዎች ይሁን፣ በቃ ብቻችሁ ስትሆኑ ኑሮ የሚከብዳችሁ የሚመስላችሁ አይነት ሰዎች ልትሆኑ ትችላላችሁ ብዬ አስባለሁ። ሶሪ፣ ችግር የለውም። ወደ ዋና ጉዳይ ስገባ ያው እንግዲህ ብዙ ሰዎች ከናስር ጋር ታረቃችሁ ወይ? ምትሉ አላችሁ። ከናስር ጋር ታረቂ፣ የልጅሽ አባት ነው ለምነሽም ቢሆን ሰግደሽም ቢሆን አንዷ እንዲያው ነጠላ አንጥፈሽም ቢሆን ከሱ ጋር መታረቅ አለብሽ የሚል ቴክስት አድርሳኛለች እና በጣም የሳክት ውድ ጓደኛዬ። በነገራችን ላይ ሁለታችሁ እየተፈላለጋችሁ ሁለታችሁ እየተፋቀራችሁ ካልሆነ በስተቀር ማለት ነው። ምንድን ነው የሚባለው፣ በልመና ማየሆን ነገር ነው። ማንኛውም ነገር እየተፈላለጋችሁ ነው መሆን ያለበት። እና እኔ እና እሱ ያው መጀመሪያ ላይ ምናልባት እንታረቃለን የሚል ሀሳብ ነበረኝ እኔ። አሁን ላይ ግን እሱ አግብቷል የሚባል ወሬ አለ ሰሞኑ። እርግጠኛ አይደለውም፣ ግን አግብቷል የሚባል ወሬ አለ። ካገባ ደግሞ አንገናኝም ማለት ነው። ገባችሁ። እኔም ልጆች እያሳደግኩኝ ነው፣ አልሃምዱሊላህ አሳድጋለሁ። እሱም ትዳሩን ህይወቱን እየኖረ ነው፣ እኔም ህይወቴን እየኖርኩ ነው። ምንም አዲስ ነገር የለውም ማለት ነው። ይሄው ከሱ ጋርም እያለው ይሄው ፋሲካ ነኝ። ከሱ ጋርም ተለይቼ ይሄው ፋሲካ ምን ምንም የተቀየረ ነገር የለም፣ ምንም የጨመረ ነገር የለም፣ ምንም የተቀየረ ነገር የለም እና ኦፍ ኮርስ በልጆቼ በኩል ምናልባት ጥያቄ ሊነሳብኝ ይችላል። አባታችንስ ሊሉኝ ይችላሉ። ያደጉ ቀን የጠየቁኝ ቀን ጥያቄ ያነሱብኝ ቀን በስነስርዓት አስረዳቸዋለሁ፣ ምን እንደተፈጠረ በኔና በሱ መሀል ማለት ነው። እስከዛ ግን ለእነሱ ብዬ እኔ ምንም የሚጨነቅበት ታሪክ የለም። ጓደኞቼ፣ በልጅ ቆዳ አትቀበሩም። እኔ እስካለው ድረስ ዘናፈታ ብዬ እኖራለሁ። እነሱ እንዳይቸግራቸው በጥሩ ትምህርት ቤት ጓደኞቻቸው በሚማሩበት ትምህርት ቤት አስተምራቸዋለሁ። ጓደኞቻቸው የሚለብሱት ብራንድ አለብሳቸዋለሁ የሚፈልጉትን መሰረታዊ ፍላጎታቸውን ምንም አይጎልባቸውም አሟላላቸዋለሁ ከዛ በተረፈ ግን ያደጉ ቀን ስለሱ ሲጠይቁኝ ያለው ነገር አስረዳቸዋለሁ ማለት ነው ለልጆች ስትይ የምትሉኝ ሰዎች ነው ይሄ መልስ የምሰጣችሁ ሌላ ደግሞ ምንድን ነበር መሰላችሁ እሱ እኔ እርግጠኛ አይደለሁም ሌላ ሚስት አግብቷል አዲስ ህይወት ጀምሯል እየተባለ ነው ከዚህ በኋላ ናስር ምናልባት ዩትዩብ ላይመጣ ይችላል። ምክንያቱም ቻናሉ እኔ ጋር ነው ያለው የእሱ ቻናል ማለት ነው። አልሰጠውም። እኔ የደከምኩበት ቻናል አንስቼ ለእሷ አልሰጥም። ለአዲሱ ሚስቱ አልሰጣትም። ዩትዩበር ነው ብላ ነው ያገባችው አይደል? ከእሱ ጋር ቪዲዮ ሰራለው ብላ ይሆናል ያገባችሁ። እንደዛ አስባ ከሆነ ምናልባት አሃዱ ብላ አንድ ብላ እኔ የጀመርኩ እኔ እንደጀመርኩት ጀምራ ደክማ ከሰራች ትስራ፣ እንጂ እኔ ያሳደግኩት ቻናል ለእሷ አንስቼ አልሰጣትም። ጋባችሁ ምናልባት በአዲስ ቻናል ሊመጡ ይችላሉ። በበፊቱ ቻናል ግን እንዳጠበቁት ናስር አይመጣም። በቃ ኢሜሉ የራሴ ነው፣ እኔ የከፈትኩት እኔና እናንተ እኔና እናንተንን ቻናሉን ያሳደግነው ለእሷ አንስቼ አልሰጠውም በምንም ተአምር። ሃያ ምናምን ሰላሳ ምናምን ሺ ሰብስክራይብ ያለው ቻናል እኔ እሰራበታለሁ እራሴ ማለት ነው። ገባችሁ ለሱ አልሰጣትም። ብዙ ሰዎች ከሱ ጋር ዩቲዩብ እሰራለው ብላ ነው ያገባችሁ የሚል ወሬ ስለሰማሁኝ ነው ትስራ። ዩቲዩብ ካምፓኒ ነው የሚከፍለው ግን አንድ ብላ ከአንድ ሰብስክራይብ ጀምራ ነው መስራት ያለባት እንጂ እኔ ባሳደግኩት ቻናል እንድትገባ አልፈልግም። ምናልባት ቀናትም ልትሉ ትችላላችሁ፣ ቀን ተሽሎም ልትሉ ትችላላችሁ። ብቻ እናንተ የፈለጋችሁትን በሉ። እኔ በራሴ አልሰጣትም ነው የምለው። ሌላ ደግሞ እስኪ የእናንተ ሀሳብና አስተያየት ደግሞ እቀበላለሁ። ምንድን ነው መሰላችሁ? ስጪው ይስራበት። አይ ሌላ ሚስት ካገባስ? አዲስ ቻናል ከፍተው ይምጡ። የእናንተ ሀሳብና ሀሳብ እና አስተያየት እቀበላለሁ እኔ ምትጥሉኝ ምታነሱኝ ምትዳኙኝ እናንተ ስለሆናችሁ። በነገራችን ላይ የእናንተን ኮመንት እኔ በጣም ነው የማነበው። የእናንተን ኮመንት ይዳኘኛል። ገባችሁ? ቦታ ስጠዋለሁ የእናንተ ኮመንት። ስለዚህ አይ ስጫቸው ይስሩበት ከአዲሱ ሚስቱ ጋራ። አይ አንዳ ስጫቸው፣ የደከምሽበት ቻናል ነው። ቻናልሽን ያዢ፣ አዲስ ቻናል ከፍተው ይስሩ። እስኪ ስጪ ካላችሁኝ እሰጣለሁ ችግር የለብኝም። ምን ይሄ ቻናል ፋሲካ ቲዩብ ለኔ በቂ ነው። የሱ ቻናል እሰጠዋለሁ። እኔም እኔና እናንተም ብናሳድገው ማለት ነው። በነገራችን ላይ ቻናሉ በሱስም ይሁን እንጂ እኔ ነኝ ማኔጅ አድርገው እንጓደኞች ቪዲዮም የምለቅበት እኔ ነኝ ብቻ በቃ እና ጓደኞቼ ያለው ነገር ይሄ ነው። ሌላ ደግሞ ፋሲካ በጣም ኃይለኛ ሴት ናት። ለዛ ነው ትቷት የሄደው፣ ምናምን የምትሉ ሰዎች አላችሁ። በነገራችን ላይ በጣም ዝምተኛ ዝምተኛ፣ ሰው በህይወት ዘመናችሁ መፍራት ያለባችሁ ምን አይነት ሰው እንደተቀላችሁ፣ በጣም ዝም የሚል ሰው መፍራት አለባችሁ። አዎ ዝም የሚል ሰው መፍራት አለባችሁ። እንደኔ ተናግሮ ወዲያው የሚለቅሰው ሆደ ቡቡ ይሆናል። ያለሱ ደግሞ መኖር በደንብ ነው የሚችለው። በደንብ እውነት በደንብ እሱ እንዳገባ እኔ ማግባት እችላለሁ እኮ እሱ እንዳገባ እኔ ማግባት እችላለሁ። ግን ደግሞ እኔ ከአሁን በኋላ ባል አልፈልግም። በቃ የሆነ ከአሁን በኋላ እኔ ሁለቱ ልጆች እኔ በቂ ናቸው፣ ከበቂ በላይ ናቸው። የእነሱ መሰረታዊ ፍላጎት አሟላለሁ። ምንም ነገር ሳይጎልባቸው ላሳድጋቸው ቃል እገባላቸዋለሁ። እሰራለው፣ መለወጥ ነው ከአሁን በኋላ መፈልገው እንጂ ትዳር አልፈልግም። ጓደኞች ለእኔ ሁለቱ ልጆች በቂ ናቸው። ካሁን በኋላ ሲጀመር እኔ መውለድም አልፈልግም ማለት ነውና፣ በእኔና በናስር መሀል ያለው ነገር ይሄ ነው።